በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የተወዳችሁ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት የተባረካችሁ በብዙ ጸጋ በብዙ ምሕረቱ በበጎነቱ የምትኖሩ የምታድሩ ብሩካን እግዚአብሔር ልጆች ከሰማያት የወረደ ከእናታችን ከመቤታችን የተወለደ መስቀል ላይ የሰውን ሁሉ የዓለምን ሁሉ በደል ሲከፍል ዕዳ የተከፈለለት የዳነ ህዝብ ልጆች ተብለን እንድንጠራ አብ እንዴት ያለውን ፍቅር የሰጠን ህዝብ የሆንን ሁላችሁ እንደምንቆያችሁ ሁሉን የሚችል አምላክና መድኃኒት ኢየሱስ ክርስቶስ ከሰማያዊ አባቱ ከአብና ያው ከሚሆን ከመንፈስ ቅዱስ ጋር የተወደደ የተመሰገነ ይሁን። እንግዲህ በእነዚህ ሶስት ቀናት ለባሌ ጎባ መድኃኔ ዓለም ባደረግነው የገቢ ማሰባሰቢያ የተሳተፋችሁ አብራችሁን የቆማችሁ ከፍተኛ ድጋፍ ያደረጋችሁትን ሁሉ መድኃኔ ዓለም ቤታችሁ ይግባ መድኃኒዓለም ቤታችሁ ይግባ። መድኃኒዓለም ቤታችሁ ይግባ። ሁሉን የሚችል አምላክ ቀኙን ይዘርጋላችሁ። ተወዳጆች ሆይ አዲሱ ዓመት ፊትለፊታችን አንድ ዓመት አንድ ወር በኋላ ይመጣል። በአዲሱ ዓመት የተባረከ ዓመት ይሆንላችሁ። ትልቁን የጌታችንን በረከት የምትቀበሉበት ዓመት ይሆንላችሁ። እሱ ሊባርከን ነው። የለመነን በረከቱ ይድረሳችሁ። ስጦታው ሙሉነቱ፣ ሙላቱ ከእናንተ ጋር ትሁን ብዬ እመርቃለሁ ከልቤ። እግዚአብሔር ይባርካችሁ ያስባችሁም እንደዚሁ እግዚአብሔር ይባርካችሁ። አያመልጦኝ ነበረ ሳልሰማ የምትሉም ደግሞ በስልክ ያሳውቁኝ። ስራ አለው መድኃኔዓለም። እግዚአብሔር ከእናንተ ጋር ከቤታችሁ ከልጆቻችሁ ጋር ይሁን። በመዝሙር መቶ ሁለት ቁጥር 16 ላይ እግዚአብሔር ፍጥረታችንን ያውቃል ፍጥረታችንን ያውቃል ይላል መዝሙር መቶ ሁለት ቁጥር 14 ላይ እግዚአብሔር ልጆች ዛሬ እሱን ነው የምንመለከተው እግዚአብሔር ፍጥረታችንን ያውቃል ይላል ያው ታውቃላችሁ ሰአሊ ስለ ሳለው ስዕል ጥበብ ለማስረዳት የስዕል ኤግዚቢሽን ያዘጋጃል ከዛኛ የማይገቡን አብስትራክት የሆኑ ስዕሎችን ይሰቅላል ከዛኛ ምንድን ነው ብለን ግራ ሲገባን ስዕሉን የሚሳለው ሰው መጥቶ ማብራሪያ ይሰጠናል በዚህ አብስትራክት ስዕል ውስጥ ያሉትን ምስጥራዊ መልኮች ያሳየናል። እንደዚሁ ደግሞ የትምህርት ቤት መምህራችን በሳይንስ እና በምርምር በትምህርት ውስጥ ያሉትን ምስጥራት እየተረጎመ እያብራራ ያስተምረናል። በቃል መጽሐፍ ላይ የተቀመጡ ሀሳቦች ሲብራሩ በደንብ እየገባን እየተማረን የተማረን ሰዎች እንሆናለን። ሸክላ ሰሪ ስለሰራው ሸክላ ያስረዳል። በአጠቃላይ የትኛውም ኮምፒውተር የትኛውም አይነት የቴክኖሎጂ ውጤት ስንገዛ ማንዋል አለው፣ ስለ ስራው የሚያብራራ እንዴት እንደምንጠቀምበት የሚያስረዳ። እግዚአብሔር እኛ እንደዚሁ ያውቀናል። አሁን ይህን ሁሉ የሰራ ይህን ሁሉ የምድር ስርዓት የሚመራው የሰው ልጅ እኛ ሰዎች ማለት ነው፣ በእግዚአብሔር የተወደድንና በእግዚአብሔር ደግ በድንብ የምንታወቅን ያውቀናል። በድንብ ነው የሚያውቀን ያውቀናል ማለት ነው ማለት ነው። ቤተሰቦቼ ይወላችሁ እግዚአብሔር ስናታልለው ያውቃል። ስናታልለው አንዳንዴ ልጆቻችን ሲያታልሉ እኛ ወላጆች አውቀን እንታልላቸዋለን፣ ግን እናውቃለን፣ እናውቃለን በደንብ እናውቃቸዋለን። እንደዚሁ ነው እግዚአብሔር እያንዳንዳችንን ያውቃል። እንደ ይስሐቅ አይታልልም። እኔ ይሳው ነኝ ብሎ ልብስ የለበሰ ድምፁን ያጎረነ ልጅ አታልለው። ያውቀናል ያውቀናል። አታለነው ምናድር፣ ሸንግለነው ነው ምናሸንፈው? አምላክ አይደለም። ወደን እናሸንፈዋለን፣ በንጹሕ ፍቅር፣ በቅን ፍቅር እናሸንፈዋል። ግን በሸንግላ እናሸንፈው፣ እግዚአብሔርን በማታለል ከንፈራችንን በመንጠጥ አንገታችን እንዲህ በማድረግ በመቅለስለስ ለስ አናታለለውም ወይም አናሸንፈው። እውነተኛነት ነው ጌታችን የሚያሸንፈው እውነተኛነት በቅ፣ እውነተኛ አጢአተኛ ከአስመሳይ ጻድቅ ከሚመስል ሰው እጅግ የተሻለ እግዚአብሔር። ስለዚህ እግዚአብሔር በደንብ ያውቀናል፣ ልባችንን፣ መንፈሳችንን ያውቃል፣ ያውቀናል ማለት ነው። ከዚህ አንጻር እግዚአብሔር ያውቀናል ማለት ድካማችንን ያውቃል። የብርሃን ጸሐፊ በድካማችን የሚራራ ካናት አደቃ በሰማያልን ይላል። ጌታችን ኢየሱስ ክርስቶስ ሰው ሆኗል። በእርግጥ ሰው ሳይሆንም ያቀናል የሚያቀናል የሰራን እሱ አይደል። ግን ደግሞ ይህንን ሰውነታችንን በመዋሃድ ከኛ ዘጋ ዘመድ በመሆን እኛ የሚሰማንን ነገር ያውቃል። ከልጅነት እስከ ጉልምስና የእኛን ስሜት በደንብ ያውቃል። በደንብ ያውቅ እና ለምን እንደምናጠፋ ያውቃል። ለምን ግራ እንደምንጋባ ያውቃል። ለምን ተስፋ ልንቆርጥ እንደምንፈልግ ያውቃል። ለምን እንደምንፈራ ያውቃል። ለምን እንደምንጨነቅ ያውቃል። ድካማችንን ያውቃል። እግዚአብሔር ልጆች ስለ ድምፁ ጥራት ታላቅ ተጠይቃለው። ያው ክረምት ነው እና ዝናብ እየዘነበ ነው፣ ግን ድምጼን ለመስማት ሞክሩ። ዝናቦ የሰማይ ስጦታ ነው። እግዚአብሔር ብሩክ ነው። ስማ፣ የተመሰገነ ይሁን በጎ ሀብት ፍጹም በረከት ነው ከላይ የሚወርደው። እግዚአብሔር ልጆች በደንብ ነው የሚያውቀን፣ ያውቀናል። እናንዳንዴ እኛ የሚገባ ነው እግዚአብሔር የሚገባው የኛ ጉዳይ አይመስልንም። ስናጠፋ ቶሎ ተስፋ እንቆርጣለን፣ ወደ ዓለም እንመለሳለን። ኃጢአት የሰራን ጊዜ ተመልሰን በንሳ ከመቆም ይልቅ እግዚአብሔር ጠላኝ ብለን እናስባለን። አውቆ እንደው የሚያውቀን አይመስልንም። እግዚአብሔር ገና ኃጢአተኞች ሳለን ነው የወደደን። ገና ገና ሳይሰራን በፊት ነው እኮ የሚያቀን። አያችሁ፣ ያውቀናል። ድካማችንን በደንብ ያውቃል፣ ይረዳናል። እናሳዝነዋለን እናሳዝነዋል ሰው ሲያጠፋ፣ እኛ በሰው ላይ እንበሳጫለን አይደል? እግዚአብሔር ግን በኛ እናሳዝነዋል። መስቀል ላይ የተሰቅሎ በነበረ ጊዜ አላያትም። እነዚያ ሰዎች የዓለም ሕዝብ ሲሰቅለው፣ የዓለም ሕዝብ የትውልድ ትውልድ ሲሰቅለው፣ የሚሰሩትን አያውቁም እና ይቅርበላቸው እኮ ነው ያለው። አሳዘን ነው። የክብርን ጌታ አውቀ ነው አይደለም ባይሰቀል ነው። ተጽፏል፣ በቅዱስ ጳውሎስ መልእክት ላይ አውቀውትስ ቢሆን የክብርን ጌታ ባልሰቀሉት ነበር። አላወቁትም አላወቅ ነው። አልገባንም። እኛ እሱ እንደሚያቀን፣ በርህራይ እንደሚያርግ፣ እንደሚያዝንላ፣ እንደሚመለከተን አልገባንም። እያወቀ የሚታለልልን አባት ማለት እሱ እኮ ነው። እያወቀ የሚታለል እናት፣ እያወቀ እኛ ግን የሚያውቅ ይመስለል። ድካማችን ነው ያውቃል። በርህራይ በፍቅር ስናጠፋ ለምን እንዳጠፋን ከምን ተነስታ እንደምናጠፋ ያውቃል። ስሜታችን ማዕበል ሆኖ ሲወስደን ያውቃል፣ ይገባዋል። ግራ ገብቶ ስናጠፋ ይገባዋል። ሳናቅ ስናጠፋ ይገባዋል፣ ያውቃል። በርህራሄም አይኖነን ብቻ መለስ ብለን ጌታ ሆይ ይቅር በለኝ ስንል ደግሞ ቶሎ ነው ይቅር የሚል ንጉሥ እስቅያስ በእግዚአብሔር ፊት ክፉ ስራ ሰርቶ ቤቱን ማስተካከል አቅቶት ሊሞት ደረሰ። ሊሞት መሞቱን አወቀ። ካንሰር ነው ደግሞ የያዘው ይገርማቸው። ከዛ ፊቱን ወደ ግድግዳው መለስ ብሎ ማርቀስ ጀመረው። ደግሰ ጌታዬ ሆይ እባክህ ይቅር በለኝ። ወደ ነብዩን መልሶ አስራ አምስት ዓመት ጨምሬ እልሃለሁ በለዋል። ለመመለስም በጣም ይፈጥናል። ምክንያቱም ያውቀናል፣ ያውቀናል፣ ልጆቹን ያውቀናል፣ ድካማችንን ያቀ። እንግዲህ ድካማችንን በማወቅ እንደሚያውቀን መረዳት አለብን። ሌላው እስከ ፍጻሜያችን ነው ለሚያውቀን። አንድ ሰው የምታስታውሱት ሰው ስ ያስታውሱ ያ ቀዩ ልጅ ነው ብለን ቀዩን የምናውቀው። እግዚአብሔር ግን ጠቁረንም ሊያውቀን ይችላል። ቀል ከፍቶብን ያውቀናል ልጆቹን ህፃናትን አልጋ ላይ እንደሚያቀን ሸምግለንም በትር ይዘን ጎመስ ብለስ ስንሄድ ያቀናል። እስከ ፍጻሜያችን ነው የሚያቀ እስከ ነጋችን ነው የሚያቀ ለዚህ ነው እኛ ስንርበተበት እግዚአብሔር የሚረጋጋው ያቀናል። ምንም እንደማይመጣ ያውቃል። እኛንን በቃ ነገር ስለማይገባ ንቀን ነገር ስለማናይ የሆነ ችግር ሲፈጠር ሰማይ ተደፋብን መስሎሆን ግራም ይገባል። ምንጠበበው እኛ ነገር ስለማናይ እግዚአብሔር ግን ሁሉ ነገራችን ያውቃል፣ እስከ ፍጻሜ ድረስ ተረጋግቶ ነው የሚመራ። ተረጋግቶ በወጣትነቴ በሰንበት ቤት ውስጥ ነው ብዙ ጊዜ ያሳለፍኩትና ከጥያቄዎች አንዱ ነገድ የምደርስበት ቦታ እንደ ማንኛውም ሰው እንደማንኛውም ወጣት የምደርስበትን ቦታ ነው የምጸልየው። በቃ መሆን የምፈልገውን ነገር እንዲሰጠኝ፣ እንዲያቆመኝ እና የምጸልይበትን መንፈስ አስታውሳለሁ። ምርጡ ጥልቅ የሆነ ምርር ያለ ጥያቄ ጠይቅ ነበር እግዚአብሔር ፊት ግን እኔ አሁን በዚህ ደረጃ እግዚአብሔር ይመልስልኝን ያክል ያን አይመልስልኝ ነበር። በጣም ጥያቄ ለራሴ ማቅ እንደሆንኩ አድርጌ ነበር። መስቀሌ ለራሴ የማይ ከእግዚአብሔር በላይ የተሻልኩ ሰው እንደሆንኩ እየተሰማኝ ነበር። መስቀሌ ለራሴ ከኔ በላይ ማን ያስባል ከራስ በላይ ይነፋስ እንደሚባለው እያሰብኩ ነበር። ዝም ነበር የሚለኝ፣ እኔ አስበው ማስበው እንደዛ ብለው ነገን ስለማላቅ፣ መድረሻዬን ስለማላቅ፣ ይችን ቀን ስለማላቅ ማየት ስለማልችል፣ እግዚአብሔር ግን የችን ቀን ያየ ነበር። ደግሞ እስከ ሽምግልና እስከ ሽበት ድረስ ነው የሚያየ፣ እስከ ልጆች ልጆች ነው የሚያየ። ስለዚህ እግዚአብሔር ተደጋግቶ ነው የሚሰማኝ እንደኔ አይጠድፍም፣ ጸሎቴንም አይመልስም። ይገርማችኋል አይመልስም። በዘመንና በጊዜ የሚመለስ ጸሎት አለ። ስለሚያቀኝ እሱ ይረጋጋል። ግን በኋላስ ሲገባ ለካ በቃሉ በኩል እረፉ፣ እኔ አምላክ እንደሆንኩ እወቁ ብሎ አለካ። ዝም ብላችሁ አትርበትበቱ፣ የራሳችሁን ዓለም የሰራችሁ ይመስል፣ የራሳችሁን ቤት የሰራችሁ ይመስል፣ የራሳችሁን ትልፈንታ እናንተ መታቆሙ ይመስል፣ እረፉ እያለ ነው። እኔ ብቻ ግን አልነበርኩ አባት፣ እናቴም አያርፎም ነበረ። አሁን እኔ አባት ሆኜ ሳስበው በደንብ ነው የሚገቡኝ። አባት አባት ይጫወታል፣ አባቴ እናትና ተጫወታለች። በእኔ ሕይወት ለመግባት ይሞክራል። እንዲህ ስብሰራ እዚህ ጋር ብትገባ፣ ይህን ስራ እንደዚህ አድርግ እንዳሉኝ ነበረ። እነሱም ይህን ቀን ስለማያውቁ እና ያንን እነሱ ሳይጉትላለ ለምን ይኖርኩት እሱ መዳና ለሚያያ እንጀልኝን እየኖርኩ ነው በዚያ ውስጥ ደግሞ አለመማሪያ ደግሞ የሚገርም ያል አንዳንዴ እንዳባት ጫወታ ለልጆቼ እንሳስብ ለልጆቼ እንጀራ መጋገር እውነ እየመሰለ የልጆችን እድል ፈንታ ማቀናኔ እየመሰለ ግን ይገርማቸዋል። እንደዚህ ሲሰማኝ እግዚአብሔር እንግዲህ ተጠይቃለሁ። በእርግጥ ነው አባት ለልጆቹ ያዝናል፣ እናት ልጆቿ ታዝናለች። ለወለድናቸው ልጆቻችን እንደዛ ማዘናችን ማሰባችን ኖርማል ነው። ግን እግዚአብሔር ልጆቻችንን ያውቃቸው። እኛ እንደምናስበው አይደለ። እነሱ የሚያስብላቸው የእናንተ ወላጆች እነሱ እንዳዩት ነው። እናንተ ያኖራችሁት። አንዳንድ ወላጅ ደግሞ በጣም በቁጣ ጣልቃ ሊገባሉ ይችላል። በመንገዳችን እኔ ያየሁትን ብቻ ሄድ ነው ይላል። ይህን ሁሉ ስታት የሚያሰራ እግዚአብሔር ያየልንን ስለማናውቅ እግዚአብሔር እንደሚያውቀን እሱ ግን የተሻለ ነገር ነው የህይወታችን ናየ ዛሬ ያለውን ቀን እኛ ነው የምናየው፣ ደግሞ እግዚአብሔር ዘላለም ሆን ጭምር ያል። ስለዚህ በደንብ ያቀናል። በደንብ ነው የሚያቀና እግዚአብሔር። የሚያቀና አምላክ፣ ፍጻሜያችንን አይቶ የሚያቀና አምላክ፣ ሰማይ ላይ ያለ። ስንጸልይ ስንጸልይ በደንብ ያቀናል። ጸሎት ሲበላሽብን ግራ የሚገባን ሰዎች እባካችሁ እባካችሁ እባካችሁ እባካችሁ እግዚአብሔርን በደንብ እወቁት። የልባችሁን ጩኸት እኮ ነው እሱ የሚሰማው። ያ ማለት ግን ተኙ እና ጣቀሩ እያልኩ አይደለም። መንበርከክ ያስፈልጋል፣ መጸለይ ያስፈልጋል። እሹ ታገኛላችሁ፣ አንኳኩ ይከፈትላችኋል ስላለ እናደርጋለን። ጸሎት የተበላሽ በደ መጸለያችሁ ምን ብዬ ጸለያለ ምንድን ነው የምለው እኔ በህይወት ዘመን እጅግ የሚገርመኝ ጥያቄ ምንድን ነው ምለው? እግዚአብሔርን የምንል ሰዎች ነን። ለሰው ስንት ነገር እያለን ለአምላካችን ምንድነው የምንለው? እንላለን ስንት ነገር እያለን የሚሰማን ነዋ የምንፈልገውን ነዋ። ግልጽነት የመውደድ ምልክት ነው። በነገራችን ሰው ግልጽ የሚሆኑ ሲወድም፣ እኔ እንዲያ ጥያቄ የሚጠቅ ሰዎች እግዚአብሔርን እንወደዋለሁ ነ በትክክል እንዴት ነው ሰው ለሚወደው ሰው የሚናገሩን? እንዴት እግዚአብሔር ልጆች ስንፀልይ ያቀናል። ምን እንደምንፈልግም ያቀ- ምን እንደምንጠይቅም ያቀናል። ስለማያቀር ተጠንቀን እንጸልይ። ውሸት አያስፈልግም። ማስመሰል አያስፈልግም። እንደዛች ልጅ ባልፈልጋ ለእናቴ ባክ ጥሯ ማሸጣት ተብሎ አይጸልይ። ባህል ስጠኝ ነው ይባላል። ግልጽ ፍቅር ግልጽ ነው። ውሸት የሌለበት ግልጽ ነው። የውሸት ምን አደርገዋለሁ? አመሰግናለሁ እንግዲህ እግዚአብሔር ያደረገውን ነገር ምን አደርገዋለሁ አይባልም፣ አይባልም። በማመስገን ካለብን ከልብ ካልሆነ ደግሞ ተውት፣ ውሸት አቆሙ። የእውነት ምስጋ አባቴ፣ አባዬ፣ አንተ እኮ ምርጥ አባት ነህ፣ ደግ አባት ከሆነ ምናምን ሲሉኝ እናዚህ ልጆች እነዛ ይላሉ ወደ ቆም ነገሩ ምንድን ነው የምትፈልጉት ነው የምላቸው። ውሸት የውሸቱን ምስጋና አውቀዋለሁ። አልፈልግም፣ እሱ መስማት ብልጠት ነው የሚመስለኝ። ልጆች ብልጥ የሆኑብኝ ነው የሚመስለኝ። እውነትም ነው። እግዜ ላይ ብልጠት አቁሙ፣ እናቁም። በትክክል ያውቃል። ምንም እንደምንፈልግ ያውቃል፣ ምን እንደሚጎድለን ያውቃል፣ እንዴት እንዳጠፋን ያውቃል፣ ድካማችንን ያውቃል። ይህን ወቁ። እንግዲህ ቤት ውስጥ ቆሙ ራቆታችን ያለው አዳም ድምፅ ሰምቼ ፈራሁ ብሎ ቅጠል ውስጥ ክፉ ከተቀበለ በድሮ ክፉን ፍሬ ሳይበላ ፊት እ ራቁቱን ይሄዳል በጌታ ልክ ክፉ ከበላ በኋላ ግን ራቁቱ መሆኑን አወቀ ይላል። ተደበቀ ሰይጣን እንድንደበቅ ያደርገናል። በቃ ማዕቀር አይስመስለናል እግዚአብሔር ክሱ ወቀ ሰው ሲበረታብን ተደብቀ እንኖራለን። አለም ውስጥ እንገባለን አርቄ ሽሻ መጠጥ ውስጥ እንደበቃለን ማምለጥ እንፈልጋለን። ራቁታች ስሚያቀ ንውጡ። ጫት ላይ ያላችሁ፣ ሽሻ ላይ ያላችሁ፣ ድራግ ላይ ያላችሁ፣ ሌላም ምን አይነት ራሳችሁ የምትረሱበት ልምምድ ውስጥ ያላችሁ ንውጡ። ያውቃል በደንብ ምን የሚያቀ ይህን ወቁ መመለሻ መንገድም የምንቆምበት መንገድም አለው፣ ላይ በትርም አለው እግዚአብሔር ቃል በትርና መርኩዝን እሱ ያጽናኑኛል ይላል። በትራሉ ለደካሞች መቆሚያ መደገፊያ፣ ይሄን ቆምን ቆመን እንራመድበት አቅም ይሰጠናል። ይሄን ነው የሚያቀን። ክብር ምስጋና ይግባው መድኃኔዓለም። ክብር ምስጋና ይግባው የእኛ አምላክና አባት። ሰማኑ ምን በልባችን ጻፍ። እግዚአብሔር ቸርነቱ የመንፈስ ቅዱስ ሀብቱ በወልናችን ሆን የእናታችን ሚታችን ረት በረከት የመላ ጥበቃ አብሮን ይሁን። ትምህርቱ ላይ ኮሜንት አድርጋችሁ ላይ ካላችሁ ተስፋ አደርጋለሁ። ዘራችሁ ይባረክ። ቀሲስ አሸናፊ ገብረማርያም ነኝ። ሰላም